ጤናስቴን፣ ተመልካቾቻችን ዜና በምልክት ቋንቋ ቀርባለሁ። ጠቅላይ ሚኒስትር አብይ አህመድ የዜጎችን እና የመንቀሳቀስን መብት ለማስከበር የፌዴራል የጸጥታ አካላት አዲስ ትምህርት እየተሰጣቸው መሆኑን ተናገሩ። ጠቅላይ ሚኒስትሩ ከተወካዮች ምክር ቤት አባላት ለተነሳላቸው ጥያቄዎችን ማብራሪያ ሰጥተዋል። የህዝብ ተወካዮች ምክር ቤት በሁለተኛ ዓመት የስራ ዘመን 11ኛ መደበኛ ስብሰባው ከዳሰሳቸው አበይት ወቅታዊ ሀገራዊ ጉዳዮች መካከል የሰላምና ጸጥታ ጉዳይ አንዱ ነው። መንግስት በሰሜን ኢትዮጵያ የተከሰተውን ጦርነት በሰላማዊ መንገድ ለመፍታት የሄደበት ርቀት የሚመሰገን ስለመሆኑ የምክር ቤቱ አባላት አንስተዋል። በሌላ መልኩ ግን አሁንም በተለያዩ አካባቢዎች የሚገኙ ዜጎች በሕይወት የመኖር ደህንነታቸውም ጥያቄ ውስጥ እየገባ ነው ያሉት የምክር ቤቱ አባላት መንግስት ይህንን የማረጋገጥ ኃላፊነቱን ሊወጣ እንደሚገባም ጠይቀዋል። የሰብአዊና ዲሞክራሲያዊ መብቶች መጣስ፣ የዜጎች የመልማት ፍላጎቶች መደናቀፍ፣ የህዝብ እውነተኛ ጥያቄዎች እንዳይመለሱ እንቅፋት መሆን፣ የሰላም እጦት ወዘተ እየሰፉ በመሄድ ላይ ናቸው። በተለያዩ የሀገራችን አካባቢዎች የተከሰቱ ግጭቶች፣ በኤርተኮር ጥቃቶች መቶ ሺዎችን ከአምራችነት ወደ ዕለት እርዳታ ጠባቂነት ካሸጋገሩ ውሎ አድሯል። ይህ በብዙ የሀገራችን አካባቢዎች ያለ ችግር ቢሆንም በተለይ እኔ በተወከልኩበት የአማራ ክልል በተወከልኩበት የአማራ ክልል አካባቢ ከፊሎች በቂ የሰብአዊ ድጋፍ አቅርቦት በሌለበት ሁኔታ በመጠለያ ካምፖች ተጠልለው፣ ቀሪዎቹ በህብረተሰቡ ውስጥ ተበትነው ልባቸው ተሰብሮ ይገኛል። በአንዳንድ የሀገሪቱ አካባቢዎች እየታይ ያለው መረን የለቀቀ የዜጎች እገታና በሰላም የመንቀሳቀስ መብት የከፋ ደረጃ ላይ እየደረሰ በመሆኑ የመንግስት ቀጣይ ስራ ምንድን ነው? በሚል በምክር ቤቱ አባላት ተጠይቋል። የዜጎችን ደህንነትና የሀገርን ሉዓላዊነት መጠበቅ ዝቅተኛ የመንግስት ኃላፊነት ሆኖ ሳለ ዜጎች በማንነታቸው ምክንያት በመንግስት የጸጥታ ኃይሎች ይገደላሉ፣ ይፈናቀላሉ፣ ቤታቸው ይፈርሳል፣ ንብረታቸው ይወድማል። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የአገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስትን ነው። በሌላ በኩል ደግሞ የሰሜኑን ጦርነት ተከትሎ በሱዳን የተወረረው መሬትና መጻይ ድሉን አስመልክቶ በምክር ቤቱ አባላት ጥያቄዎች የቀረቡ ሲሆን መንግስት ችግሩን ለመፍታት እየሰራ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ላለፉት ሁለት ሶስት ዓመታት ይህ ኃይል የአካባቢ አርሶ አደርና ባለበት መሬቱን እንዳያለም አድርጎት ቆይቷል። የሱዳን ወታደር በታሪክ አድርጎት የማያውቀውን ላለፉት ሶስት ዓመታት ያክል መሬት ወሮ ተቀምጧል። ይህን ኃይል ለማስወጣት ምን ታስቧል? ከሱዳን መንግስት ጋር ተነጋግረን በሰላማዊ መንገድ ጉዳዩን ለመፍታት የጋራ የሚኒስትሮች ኮሚሽን አቋቁመናል። ያ ምናደርግበት ዋናው ምክንያት ችግሩ ለዘለቄታው እልባት የሚያገኘው ዲማርኬሽን ሲደረግ ነው። እስከዚያ ያሉ ግለሰቦችና አርሶ አደሮች በሁለቱም ወገን እንዳይግላሉ የሚል የጋራ ስምምነት ያለ ቢሆንም ባፈጻጸም ደረጃ የሚታዩ ሰቶች ይኖራሉ። ለምክር ቤቱ አባላት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በሕገ ወጥ ታጣቂዎች ምክንያት እየደረሰ ያለውን የዜጎች እንግልት ከመሰረቱ ለመፍታት አዲስ የፌዴራል የጸጥታ አካላት የስራ ስምሪት እየተከናወነ መሆኑን ጠቅሰውም ችግሩ በቅርቡ እንደሚቀረፍም አብራርተዋል። በየቦታው ሰው መግደል፣ መዝረፍን መከላከል በሚያስችል አሰፋፈር የሀገር መከላከያና የፌዴራል ፖሊስ አብዛኛውን ክሪቲካል ቀጠና በሚይዙበት መንገድ እየተሰራ ይገኛል። ጅማር ጅማሮ ውጤቶች ይታያሉ፣ ግን በሚቀጥሉት ወራት የበለጠ ይጠናከራል የሚል ተስፋና እምነት አለኝ። የደቡብ ሱዳን ታጣቂዎች በደቡብ ምዕራብ ኢትዮጵያ እያደረጉት ያለው መስፋፋት ለአካባቢው ነዋሪዎች ፈተና ስለመሆኑ የተነሳ ሲሆን በድንበር አካባቢ በሚከናወን የጸጥታ ስምሪት መፍትሄ እንደሚደረግለትም ተጠቁሟል። በቅርቡ ያጋጠመው ሀያ ሺህ ገደማ ከብቶች እየነዱ ወደ እኛ ይመጡዋል። ድርቅ ገጥሞናል ችግር ገጥሞናል። እናንተ ጋን ቆይ ብሎ የመጡ ሰዎች አሉ። ለማነጋገር ሙከራ ተደርጓል። ዞሮ ዞሮ ድንበራችንን የሚያሰጋ ነገር አይፈጠርም። በአብሳደር መካከል ከኬንያም ከደቡብ ሱዳንም አልፎ አልፎ የሚያጋጥሙ ችግሮች ያሉ ቢሆንም በአማሮና ጉጂ አካባቢ ያለውን የጸጥታ ችግር ለመቅረፍም መንግስት በስፋት እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የጸረ ሙስና ኮሚቴ መቋቋሙን ተከትሎ በርካታ በቁጥጥር ስር ብዩ አሉና እርምጃ እየተወሰደ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ሆኖም ግን በጥቅም እየተሳሰሩ ከውስጥና ከውጭ ያሉት አካላት በጸረ ሙስናው ትግሉ ላይ ችግር እየፈጠሩ ነው ብለዋል። በኢትዮጵያ በከፍተኛ ደረጃ በኢኮኖሚያዊ ማህበራዊና፣ ፖለቲካዊ እንዲሁም ስነ ልቦናዊ ችግሮችን በማስከተል የሀገሪቱ የሰላምና የእድገት ፈተና እየሆነ ስለመጣው ሙስና በህዝብ ተወካዮች ምክር ቤት በማብራሪያ ይሰጥበት ጥያቄዎቻቸው ተካቶ ቀርቧል። በሀገር ደረጃ የተጋረጠውን የሙስና ወንጀል ለመከላከል ሲባል በመንግስት በኩል በርካታ የህግ አስከባሪ አካላትን ያካተተ ከፌዴራል እስከ ክልሎች ድረስ የጸረ ሙስና ኮሚቴ ከተቋቋመ በኋላ ስለተገኘው ውጤት ጥያቄ የተነሳ ሲሆን ጠቅላይ ሚኒስትሩ ምላሽ ተደራሽ ሰጥተውበታል። በመንግስት ውስጥ ያሉ ሌቦች መዋቅራቸውንና ስልጣናቸውን የሚጠቀሙ በባለሀብቱ አካባቢ ያሉ ሌቦች በገንዘባቸው የሚጠቀሙ፣ በብሔር ዙሪያ ያሉ ሌቦች ደግሞ ሌብነታቸው እንዳይታወቅባቸው በብሔር ሽፋን ይጠቀማሉ። በሚዲያ አካባቢም ያሉ ሌቦች የሌቦቹን ገጽታ ለመገንባት ህዝብ እንደተነካ ያስመስላሉ። እነዚህ አራቱም ሌቦች ፍታዊነትን እያዛቡ እንደሆነ እሙን ነው። መንግስት እነዚህን ሌቦች ለማጥፋት የጀመረውን ዘመቻ አጠናክሮ ይቀጥል እያልኩ፣ የተዋቀረው ኮሚቴ ስራ ከጀመረ ወዲህ ይሄ ብልሹ አሰራርና ሌብነት ምን ያህል ቀንሷል ብሎ ያምናሉ? አብዛኛው የሙስና ኮሚቴ ከተቋቋመ በኋላ ያለው የሚዲያ ጩኸትና ውጊያ ለምን በሙስና ላይ ውጊያ ጀመራችሁ ነው። ይሄን ምክር ቤቱ በደንብ መገንዘብ አለበት። ከውስጥ ያለውና ከውጭ ያለው አርበኛ ተቀናይቶ በሁሉ አጀንዳ በሁሉ አጀንዳ ይሄ ነገር ብርጭቆ አይደለም ድንጋይ ነው፣ ውሃ አይደለም እያለ የሚጮህብን አቁሙ ነው። ሙስና የሚባል ነገር አታንሱ ነው። እንደተባለው መጠናከር አለበት። ብዙዎች የተጠየቁ ነው፣ እየተያያዙ ነው። ሙስና ውስጥ በጣም ብዙ ቅድም ያልኳቸው ሴራዎችም አሉበት። ጉዳዩ ቀላል ባይሆን ተጠናክሮ ይቀጥላል። በሌላ በኩልም ከፌዴራል እስከ ክልሎች ድረስ የተቋቋመው የጸረ ሙስና ኮሚቴ አባላትም ራሳቸው ከሙስናና ከብልሹ አሰራሮች እየጸዱ ናቸው ወይ የሚል ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ ሙሉ ለሙሉ ፍጹም ነው ባይባልም በቀጣይ እያጣሩ መሄድ የሚፈልግ ነው ብለዋል። በየደረጃው የተቋቋመው ኮሚቴ እጁ ከሙስናና ከብልሹ አሰራር ንጹሕ ከመሆን አኳያ የተገመገመበትን አግባብ እኔ የሕዝብ ጆሮም እንዲሰማው ስለምፈልግ ነው ማብራሪያ እንዲሰጡበት ፈልጋለሁ። ኮሚቴዎች በሚመለከት እንግዲህ መቶ ፐርሰንት ምንም እንከን የለውም ማለት አይቻልም፣ ሰው ስለሆነ የሚሰይመው አንዳንዴ ሊቀላቀል ይችላል። እያዩ እያጠሩ በስራ መሄድ ይፈልጋል እና ሙስና አስቸጋሪ ጉዳይ ነው። መቀረፍ አለበት፣ መቀነስ አለበት። ልማታችን ለማፋጠን እንቅፋት ነው። ነገር ግን በቀላሉ የምናጠፋ ጉዳይ ደግሞ አይደለም። ምክንያቱም በውስጣችን የተንሰራፋም ስለሆነ በውስጥና በውጭ ባሉ ትስስር ከፍተኛ ጫና ይፈጥራል። ሰውየው በሙስና ይጠረጠራል። ሰውየው የሚያወራው ግን ስለሰዎች ሞት ሊሆን ይችላል። የሚያወራው ወሬና ዋናው ችግር ስለሚለያይ አሁን ባለው የኢትዮጵያ ፖለቲካ በቀላሉ መንፈታው ጉዳይ እንዳልሆነ ከግምት ቢገባ ጥሩ ነው። እንደ ሀገር ብሔራዊ ስጋት የሆነውን ሙስናን ለመከላከልም የሁሉም ኢትዮጵያውያን ትብብር እንደሚያስፈልግ ተገልጿል። ወደ አዲስ አበባ የሚደረግ ጉዞ እክል እየገጠመው በመሆኑ መንግስት ተገቢውን ትኩረት እንዲሰጠው የተወካዮች ምክር ቤት አባላት ጠየቁም። በጉዳዩ ላይ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በበኩላቸው አዲስ አበባን የብጥብጥ ማዕከል ለማድረግ የሚሰሩ አካላት ለመቆጣጠር እየተሰራ ባለው ስራ መነሻ ንጽሃን የሚደርስባቸውን መቅላላት ማስቀረት ይገባል ብለዋል። በህገ መንግስቱ ከተቀመጡ መሰረታዊ መብቶች መካከል የዜጎች በተለያዩ አካባቢዎች በነጻነት የመንቀሳቀስ መብት አንደኛው ነው። ከቅርብ ጊዜያት ወዲህ በተለይም ወደ አዲስ አበባ የሚደረግ ጉዞን በተመለከተ ችግሮች መኖራቸውን የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር አብይ አህመድ ባቀረቡት ጥያቄ አንስተዋል። ታመው ሪፈር ወደ አዲስ አበባ የተጻፉ ህመምተኞችም ሳይደርሱ ቀርቶ በመንገድ ሙተዋል። በተለይ አሁንም አርሶ አደሩ ምርቱን ወደ ገበያ እያወጣ በተለይ ወደ አዲስ አበባ እየሸጠ አይደለም። ነጋዴውም ግብይቱን አቁሟል። አርሶ አደሩም በወቅቱ ምርቱን ሽጦ ኑሮውን ከመምራትና የማዳበሪያ ዋጋ ግብዓት በወቅቱም ከፍሎ ገዝቶም ምርትና ምርታማነትን ከመጨመር አንጻርም ሌላ እንቅፋት እየሆነ ነው። ችግሩ በተከሰተበት ክልል አመራሮች ላይ የህዝብ ጫና እያረፈ፣ በከልካይና በተከልካይ አካባቢዎች መካከልም ያለውን ግንኙነት በሂደት እየሻከረ እንዲሄድ የሚያደርጉ ምልክቶች እየታዩ ነው። አዲስ አበባ ክፉ ህልም አይታ ባደረች ቁጥር ቤታችን ብለው በሚመጡ ልጆቿ ላይ በር መዝጋቷ የሚቆመው መቼ ነው? በጉዳዩ ላይ ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አቢይ ማንኛውም ሰው በህጋዊ መንገድ ከቦታ ቦታ መንቀሳቀስ መብቱ መሆኑንና ይህንን ለማስከበር መስራት ይገባል ብለዋል። ሆኖም ባለፉት ሁለት ዓመታት አዲስ አበባ ከፍተኛ የሰዎች ፍልሰት ያስተናገደች ከተማ መሆኗንም ገልጸዋል። ለምሳሌ አዲስ አበባ ውስጥ በዚህ ሁለት ዓመት ያለው ፍልሰት አምስት ስድስት ዓመት ካለው ይበልጣል። ተዘጋ ሲባል እንቅስቃሴ የቆመ እንዳይመስላችሁ። በቅርቡ ጥናት አጥንተን ነበር። አዲስ አበባ አካባቢ አብዛኛው ላስቲክ አንጥፈው ህገወጥ በሆነ መንገድ የሚኖሩ ሰዎች ዘጠና ስድስት ፐርሰንት የአዲስ አበባ ነዋሪ አይደሉም እና ፍልሰቱ ጠቅልሎ የቆመም አድርገን አንሰብ። በስፋት እንቅስቃሴዎች አሉ። በተለይም አዲስ አበባን የብጥብጥ ማዕከል ለማድረግ የሚሰሩ አካላት መኖራቸውን የገለጹት ጠቅላይ ሚኒስትሩ እነዚህን አካላት ለመቆጣጠር በጥናት ላይ የተመሰረተ ጠንካራ የቁጥጥር ስራ እየተሰራ እንደሚገኝ ነው ያነሱት። ጠቅላይ ሚኒስትሩ በዚህ ሂደት ውስጥ ግን በንጹሐን ዜጎች ላይ መጉላላት መድረሱንና ይህንን ማረብ እንደሚገባም ነው የገለጹት። አዲስ አበባን የብጥብጥ ማዕከል ማድረግ አለብን፣ አዲስ አበባ ውስጥ ሁከት ካላስነሳን በስተቀረ በቀላሉ መንግስትን መነቅነቅና ስልጣን መያዝ አንችልም የሚሉ በሀገር ውስጥና በውጭ ያሉ ኃይሎች በተቀናጀ መንገድ በርካታ ሙከራዎች ሲያካሂዱ ቆይተዋል። ያን ለመከላከል ሰፊ ስራ ሰርተናል። ውጤትም አምጥተናል። ነገር ግን ይህ ስራ በስጋት እና በአፈጻጸም ውስንነት ድብልቆች ውስጥ ያለ ነው። ግጭት ለማስቀረት በሚደረጉ ስራዎች ስጋት እንገታለን። መጉላላት የማይገባቸው ንጹህ ዜጎች ደግሞ የሚጉላሉባቸው አጋጣሚዎችና ሁኔታዎች አሉ። እነሱ መታረም አለባቸው። ይህንን የከተማዋን ሰላምና ጸጥታ የማስጠበቅ ስራም ተጠናክሮ እንደሚቀጥል ጠቅላይ ሚኒስትር አብይ ገልጸዋል። አብዛኛው እነዚህ ኃይሎች ሰኔና ሰኞ የተገናኘ ሲመስላቸው የሕዝብ በዓላት ያሉበት ጊዜ ሲሆን አበል እየከፈሉ በስፋት ሰው ያስገባሉ ሰው ያስገባሉ። ይህን ነገር ለመታደግ ብዙ ጥረት ሲደረግ ቆይቷል። ወደፊትም ይጠናከራል። የሕዝቡን ሰላም ለማስጠበቅ የአዲስ አበባን ሰላም ለማስጠበቅ አዲስ አበባ ውስጥ ሁከት ለመፍጠር የሚያስቡ ኃይሎች ሁከት መፍጠር እንዳይችሉ የተጠናከረ ስራ ይሰራል። የከተማዋ ነዋሪዎችም የከተማዋን ሰላም በማስጠበቅ ረገድ ከጸጥታ አካላት ጋር በትብብር እንዲሰሩም ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ከሸኔ ቡድን ጋር ተያይዞ ጥያቄ የቀረበላቸው ጠቅላይ ሚኒስትር አብይ አህመድ ከቡድኑ ጋራ የተፈጠረውን ግጭት ላለፉት ዓመታት በወለጋ አካባቢ በልማትና በሰዎች ደህንነት ላይ ብዙ ችግር እያስከተለ መሆኑን ገልጸዋል። ሰላም እንዲፈጠርና ግጭቱን ለመፍታት እንዲቻል በመንግስት በኩል ባለፈት ጊዜያት የተለያየ እንቅስቃሴ መደረጋቸውን አንስተዋል። ለቡድኑ የቀረበው የሰላም ጥሪም እንደ ፓርቲ የተወሰነ መሆኑን አስታውቀዋል። ሸኔም በሚመለከት ባለፉት አንድ ሁለት ወር ገደማ ከአስር በላይ ሙከራዎች ተደርገዋል። ያስቸገረው ነገር አንድ የተሰባሰበ ፎርስ ባለመሆኑ የምንነጋገርባቸው ኃይሎች የተለያየ ሀሳብ እና አቋም ይዘው ስለሚመጡ ነው። የሆነ ሆኖ በእኛ በኩል የኦሮሚያ መንግስት ያቀረበው የሰላም ጥሪ የሚባለው የኦሮሚያ መንግስት ያቀረበው ሳይሆን እንደ ፓርቲ ተወያይተን ወስነን በምክትል ፕሬዚዳንት የሚመራ ኮሚቴ አቋቁመን የዛን ተቀጥያ ነው የኦሮሚያ መንግስት የገለጸው ወይም ያብራራው እና ሰላሙ የሚጠላው ሰው ይኖራል ብዬ አላስብም ኢትዮጵያዊና ጤነኛ ሰው ከሆነ። ምክንያቱም ብዙ ሰው እየተጎዳ የተፈናቀለ ስለሆነ ሰላሙን ሁሉም ይፈልገዋል የሚል ተስፋ አደርጋለሁ። በእኛ በኩል ግን ጉዳዩ በሰላም እንዲፈታ አበክረን እንሰራለን። ጉዳዩ በሰላም እንዲፈታ አበክረን እየሰራን ተጨማሪ ደግሞ ማፈናቀልና መግደል እንዳይቻልም ኃይሎቻችን በስፋት እዛ አካባቢ ጠንከር ያለ ስራ እየሰሩ ይገኛሉ። ለሰላሙ ግን ጥርጣሬ መኖር የሌለበት ለአገው ሸንጎም ለቅማንትም ለቲፒኤልኤፍም ለኦነግም ለሁሉም የታጠቁ ኃይሎች የኢትዮጵያ መንግስት የሚፈልገው ጉዳዩን በንግግር በምክክር፣ በውይይት መፍታት ነው። መገዳደል አይጠቅምም የሚል የጸና አቋም አለን። የሚያዋጣንም መንገድ እሱ ይመስለኛል። በዚህ አግባብ ቢታይ የሸኔ ጉዳይ እየተመራ እንደሆነ ኮሚቴዎች ተቋቁመው እየተነጋገሩ እንደሆነ ውጤቱን በጋራ የምናይ ይሆናል ለማለት ነው። በመጨረሻም በኢትዮጵያ የኑሮ ውድነቱ በየጊዜው ማሻቀቡ በዜጎች ላይ ከባድ የኑሮ ጫና አሳርፏል ሲሉ የተወካዮች ምክር ቤት አባላት ተናገሩ። የተወካዮች ምክር ቤት ትናንት ባካሄደው 11ኛ ስብሰባ ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ የዋጋ ንረቱን የፈጠሩት ውስጣዊና ውጫዊ ተጽዕኖዎች መሆናቸውን ገልጸዋል። በኢትዮጵያ የኑሮ ውድነት በየጊዜው ማሻቀቡና ተባብሶ መቀጠሉ በዜጎች ላይ የሚታየው የኑሮ ጫናና ክብዶታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ በማህበራዊ የትስስር ገጹ ትላንት ማምሻውን የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አስራ አንደኛ መደበኛ ስብሰባ ላይ ምን ጉዳዮች ቢነሱ? ሲል ላቀረበው ጥያቄ የበርካቶች አስተያየት በኑሮ ውድነት ዙሪያ ያተኮሩ ነበሩ። በምክር ቤቱ የዛሬው መደበኛ ስብሰባም የኑሮ ውድነት ጥያቄዎች ተነስተው በጠቅላይ ሚኒስትሩ ምላሽ ተሰጥቶባቸዋል። ወደ አዲስ አበባ ሰብል ባለመግባቱም አዲስ አበባ ያለውን የኑሮ ውድነት በጣም ስላጋሸበው ህዝቡ ላይ አሁን እየደረሰበት ያለ ጫና በጣም ሰፊ ነው። ሸማቹ ህዝብ ስንዴን ጨምሮ በምግብ እህል ዋጋ ንረት በከፍተኛ ደረጃ እየተሰቃየ ነው። ያለማቋረጥ እያደገ ከሚሄደው ምግብ ነክ ያልሆኑ ሸቀጦች ዋጋ ጋር ተደምሮ ዝቅተኛ ገቢ ያለው ህብረተሰብ ክፍል እና የመንግስት ተቀጣሪ የዋጋ ንረት ከደቀነው ፈተና ጋር እየታገለ ይገኛል። ዝቅተኛ ገቢ ያላቸውን ሰዎች ኑሮ በከፍተኛ ደረጃ ስላጎሳቆለ እንደ መፍትሄ፣ የወሰድነው አንደኛ ሰፕላይ ሳይል ላይ ምርት ላይ አበክረን እንስራ ነው፣ አቅርቦት እናሳድግ። ሁለተኛ በጀት ስንበጅት ያው እንደምታውቁት 59 ፐርሰንት የኢትዮጵያ በጀት የሚውለው ድህነት ቅነሳ ላይ ነው። የኑሮ ውድነትን ለማቃለል ከውጭ የሚገቡ ምርቶች እንዳሉ ያነሰው ጠቅላይ ሚኒስትሩ በሀገሪቱ የኑሮ ውድነት የተፈጠረው በምርት እጥረት አለመሆኑን ገልጸዋል። መገንዘብ ያለበት ኢትዮጵያ ውስጥ የምርት እጥረት ስላለ አይደለም ዋጋ የጨመረው። አስጠንተን ነበር። ባለፉት ሁለት ሳምንታት ከአዲስ አበባ በቅርብ ርቀት ባሉ የአርሶ አደር ቤቶች እስከ አንድ ሺህ ኩንታል በቤቱ ያስቀመጠ አርሶ አደር አለ። ይሰማሉ። አሁን ስናገር በመቶዎች ኩንታል ሆርድ ያደረጓል። ዋጋ ሊጨምር ይችላል ብለው ያቆዩ ሰዎች በጣም በስፋት አሉ። ማሳሰብ የምፈልገው ነገር መንግስት ማሽነሪ ቢያመጣ ማዳበሪያ፣ ቢደጉም በሞያ ቢያግዝ፣ የኢሪጌሽን ስርዓት ቢያበጅ እና አርሶ አደሩ እንዲያመርት በጣም ብዙ ግብአቶች የሚደግፍ ቢሆንም በአርሶ አደር ጥረት የሚገኘው ምርት ምርታማ የሚሆነው የኢትዮጵያ አርሶ አደር ፌርነስም ሲኖረው ነው። ከተሜ ያለው ሸማች እንዲራብ ከፈቀደ ያው በሚቀጥለው ዓመት ዝናብ ሊቀል ይችላል ማለት ነው። መጠንቀቅ ያስፈልጋል በጣም ብዙ ምርት ይዘን ሰዎች እንዲቸገሩ ማድረግ ተገቢ አይደለም። ጠቅላይ ሚኒስትሩ ከምክር ቤት አባላት ከኑሮ ውድነት ጋር ተያይዘው የቀረቡ ጥያቄዎችን ሲመልሱ ገቢያውን ለማረጋጋት ጥረቶችን መንግስት እያደረገ መሆኑን አንስተዋል። ዜና አበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ ነው።